ስለ ኤምፖክስ በሽታ ዛሬ ላይ መግለጫ ወጥቷል እስከ መጨረሻው ተከታተሉት ይጠቅማቸዋል ምክንያቱም በሽታው ኢትዮጵያ ውስጥ ስለሆነ ምልክቶቹ ምንድን ናቸው ምን አይነት ጥንቃቄ ማድረግ ይገባናል የሚሉ ሙሉ ማብራሪያዎች እንግዲህ ከጤና ሚኒስቴር ወጥቷል አለም ሳነኝ እስከ መጨረሻው አልምጡት እንግዲህ ከጤና ሚኒስቴር የተሰጠው ማብራሪያ እንዲህ ይላል እስከ መጨረሻው ተከታተሉት ስለ ኤምፖክስ በሽታ ከጤና ሚኒስቴር የተሰጠ ወቅታዊ ማብራሪያ። ታማሚዎች ቁጥር 18 ነበሩ። በበሽታው ከተያዙ ታማሚዎች መካከል የአንድ ወር ህፃን ህይወት አልፏል። በሌላ በኩል አምስት አካባቢዎች ከቫይረሱ አገግመዋል። ለዚህ በሽታ አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከል ለበሽታው ተጋላጭ የሆኑና በበሽታው እንደተያዘ ከተረጋገጠ ሰው ጋር የሚኖረን ንክኪ ወይም የግብረስጋ ግንኙነት፣ የሰውነት ንክኪ፣ መሳሳም፣ መጨባበጥ ማስቀረት እና ጥንቃቄ ማድረግ እንዳለብን ተነግሯል። ምልክቶቹ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ እጤዎች ማበጥ፣ ለመተንፈስ መቸገር እና የቆዳላይ የቆዳ ላይ ሽፍታ ሲያሳዩ ወዲያውኑ ራስን ከሌሎች ሰዎች መለየት እና ወደ ጤና ተቋም መሄድ፣ የህክምና እርዳታ ማግኘት ይቻላል ተብሏል። ጥንቃቄው ማስክ ማድረግ ወይም ርቀትን መጠበቅ፣ በበሽታው ከተያያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ ከበሽታው ታማሚዎች ወይም ደግሞ ከሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎችን፣ ቁሳቁሶችን በአግባቡ ማጽዳት። ከዚህም በተጨማሪ የውጭ ሀገር የጉዞ ታሪክ ያለውና ከላይ የተጠቀሱትን ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያው በሚገኝ የጤና ተቋም ሪፖርት ማድረግ እንደሆነና አጠገባችሁ ባለው የጤና ተቋም ሪፖርት ማድረግ ነው። እንዲሁም ደግሞ በ8335 እና በ952 የነፃ ስልክ መስመሮች ጥቆማ እንዲሰጥ አስታውቀዋል ማለት ነው። ይህ እንግዲህ ማብራሪያ ከጤና ሚኒስቴር የወጣ ነው። ስለዚህ መጠንቀቅ ይኖርብናል ማለት ነው። ከሚገርማችሁ ሽፍታውን ከኋላ ያለው የራሱ የምልክቱ የሽፍታው እንደዚህ አይነት ነገሮች ናቸው ምልክቶቹ ተብሎ የወጣ ምስል አለ። ግን ምናልባት ቲክቶክ ሊቀጣኝ ይችላል፣ ይህ ምስል ካወጣው ብዬ ነው። ምናልባት በተለያዩ ማህበራዊ ሚዲያዎች ላይ ልታዩት ስለምትችሉ ይህንን እንግዲህ በምትመለከቱበት ሰዓት የራሳችሁን እርምጃ እንድትወስዱ እና ጥንቃቄ እንድታደርጉ ያው ጤና ሚኒስቴሩ መግለጫ ወይም ደግሞ ማብራሪያ አውጥቷል ማለት ነው። እኔ አለምነሽ ኩምሳ ነበርኩኝ። ይህንን ፔጅ ላይክ፣ ሼር፣ ፎሎ አድርጉ። ትክክለኛና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ።